ታሽ ምን ሆነሃል? ምን አባሽ ልሰሪ ነው የመጣሽው? ግርማዬ ተረጋጋ እንጂ። የት አባሽ ነው የነበርሽው? የየቱን የት ነበርኩ? ምታመልጪ መስሎሽ ነበር። አንዴ እኔ አልሰረኩኝም። ለምን ማምለጥ አስፈለገኝ? ድንብላል። አውው አባቴ ድረሱልኝ። ቆይ ምን ሆነሃል ግርማዬ? የት እንደነበርሽ አውቄያለሁ። እሺ የት እንደነበርኩ ንገረኛ። ባንቺ ቤት በቃ ተደብቀሽ ሞትሻል። ምን ነው ቀናት እንደ ማሰሉሽ ነው? ምቀነው የሰው ሆዱን የዝንብ ቦንዱን እኮ ማወቅ አይቻልም? ይህ ምንድን ነው የምታወሪው እየቀለድሽብኝ ነው ለምን ይሆን ከሁን አትናገርም ከእርግብ ፍቅረኛ ጋር ሆነች በደንብ ነው ያየሽ ምን ማለቴ እንዴት የት ምንም ነገር ብታደርጊ የትም ማምለጥ እንደማች ማወቅ ነበረብሽ ተሳስተሽ ይሆናል እንጂ እኔ ያልከውን ሰው አላውቅም እውነቴን ነው እሺ አሁን የምትነግሪኝ ምንድን ነው ስለ እርግብ የምነግርሽ ነገር አለ እርግብ እርግብ ምን ሆነች እሱን አልነግርሽም ለምን እንደዚህ አይነት ቦታ ላይ ተገናኝተን ማውራት አንችል? ለምን? ወይዘሮ ባዩሽ እስኪ አንዳንዴ እንኳን እሺ ማለት ልመጪ። ታዲያ ምክንያትሽን አስረጅኛ። ትልቅ ጦስ ውስጥ እኮ ነው የከተትሽ። እኔ ምን አደረግኩሽ? አንቺ ነሽ እንጂ ያችን እርግብን እረዳታለሁ ብለሽ ራስሽ ጭቃ ውስጥ የገባሽው። ለነገሩ ልክ ነሽ። ያለመደብኝን ጻድቅ የሆንኩ መስሎኝ። እርግብ እንዲ ምናሴኝ ስታየው እኮ ደንግጠሻል። ኧረ እኔ አልደነገጥኩም። ምናሴ ምኑ ናቸዋል? ምንም አሉንም ምንም አልሆንም ስትል ትንሽ አታፍረም? አንቺ እራስሽ አሁን ምንም አልሆንኩም ስትይ አልነበር እንዴ? እሱማ ብያለሁ፣ ግን እሱ ሲዋሽ አላስቻለኝም። ለምን? ያው ምንም ቢሆን እሱ ሲዋሽ አይቼው አላውቅም፣ ለዛ ነው። እስኪ ምን እንደሆናችሁ ንገሪኝ እትዬ። ለምን እራሱን አይጠይቁትም? ምን አሴ፣ ምን ሆናችኋል? ምንም አልሆንም አልኩሽ እኮ። ማይ የሆነችው ነገር ካለ እሷን ጠይቀት። ምንድን ነው እሱ? እስኪ ምን እንደሆናችሁ ንገሪኝ እንዴ አንቆ ሊገለኝ ሲል እኮ አቡ፣ አባቴ ናቸው በጥበባቸው ያተረፉ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የነሲ ቻናል ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች እንዴት ናችሁ? ደህና ናችሁ? ወይዘሮ ባዩሽ ከሰራተኛዋ ጋር ሰራተኛዋ ይባል ይሄ አንተ ጠብደል ከምትለው ሰውዬ ጋር ተገናኝታለች። እሱም የተገናኘችበት አላማዋ ምንድን ነው ምን አዲስ ነገር አለ ምናምን ትለዋለች። እሱም አይ ምንም አዲስ ነገር የለም ይላታል። ምንም አዲስ ነገር የለም ሁሉም ባለበት ነው። እንዴ ምን ማለት ነው? ሁሉም ባለበት ነው። ለዚህ ነው እንዴ መካፍል ስትለው፣ ታዲያ ከሌለ የሚላድርግ ብለሽ ነው ይላታል። ምን ነው ከሌለ፣ እኔ ምልሽ፣ ስለ ወይዘሮ ባይ ሜላት ግን እየተከታተለች ነው። ስለዚህ ምን አይነት ሴት ናት? ምናም ሲናት፣ ምንድን ነው የምትቀባጥረው? መልኳ ምን ያደርግልሃል? ስትለው፣ ታገባት ነው እንዴ? ታገባት መሰል እንዴ? ስትለው፣ ምን ችግር አለው? ቆንጆ ከሆነች ሲላት ከዛ በኋላ ሰውዬ ቀልድ ነው እንዲያስከው እኔ ከምሬ ነው ለምፈልግሃት ነው ስትለው፣ አይ የተከታተለችኝ ነው ሴትዮ አደገኛ ሳትሆን አትቀርም። አይ የሱ ደግሞ ነግሬሃለሁ እኮ ሜላት የተከታተለች ከሆነ በጣም አደገኛ ናት ትደፋሃለች ስትለው፣ ከዛ በኋላ እሺ ለዛ እጠነቀቃለሁ፣ ችግር የለውም ግን አንቺ ምን አይነት ሴት ናት ያልኩሽ? ለዛ ነው እንዴ ነግርሃለሁ ሰውዬ። እንዴ እንደ እኔ እኮ የስራ ባልደረቦች ነን ምናምን ሲላት፣ እኔ የስራ ባልደረባ አይደለውም እኔ እየከፈልኩ አንተን የምትሰራው ትለዋለች። ከዚም ያለ በለዛ ከሷ ከእሷ ቀድሜ እኔ ነኝ የምደፋ ስትለው፣ እሺ ብሎ ትቷት፣ ትተው ስትሄድ፣ ከዛ ቀድሜ እኔ ካልደፋሁሽ ታወ ትደፊኛለሽ ይላታል ብቻውን። ምክንያቱም አቶ በቃሉ ግደልልኝ፣ እሷን፣ እሷ በከፈለች ሶስት እጥፍ አድርጌ እኔ እከፍልሃለሁ ሲለው እሺ፣ ችግር የለውም ስላለ ብቻ እሷን ማስወገድ ይፈልጋል። እንኳንስ ልታስፈራረው ይቅርና ማለት ነው። ወይዘሮ ሜላት ደግሞ የእርግብ ጓደኛ አግኝታ ተጠይቃታለች፣ ሁሉንም ነገር ምንድን ነው ምናምን ስትላት የእርግብ ጓደኛ ከሁለቱም ገንዘብ ማግኘት ነው የምትፈልገው። ከሜላትም ከባዩሽም ገንዘባቸውን ማግኘት ስለምትፈልግ ሁለቱንም አግኝታ ምን እንትን ትሰጣቸዋለች። ሁለቱንም አግኝታ ለዛች ለዛች ለሜላት ወይዘሮ ባዩሽ በጣም አደገኛ ሰው ናት፣ ስለዚህ ተጠንቀቂያት። ጓደኛሽ ብቻዋን አይደለም የምትሰራው ነው ማለት ምን ማለት ነው ስትላት እስር ቤት እያለች በጣም ብዙ ሰው እየመጣ ይጠይቃት ነበረ። በዛ ላይ ደግሞ ደህና ደህና ሰዎች ናቸው፣ ከጀርባዋ ጠንካራ ጠንካራ ሰዎች አሉ። ስለዚህ ተጠንቀቂያት፣ ይሄ ምክሬ ነው ትላታለች። እሺ፣ ችግር የለውም እሷን እንኳን ታያት ቀፎናት፣ ከዚህ በኋላ በጣም ፈርታኛለች ስትላት፣ አይ እኔ ተጠንቀቂ ብዬሻለሁ ብላ ታስጠነቅቃታለች። ነገር ግን ሜላት ማን ነው ሜን ያክል እየመጣ የሚጠይቃት ብላ በጣም ታስባለች። ተምች እና ድም ብላለች። አሁንም ግንኙነታቸው እንደቀጠለ ነው። ምግብ ትወስድለታለች። ምግብ ወስዳለት ስትመለስ ምናሴ ስላያት ምናሴ ጉሮሮሆን አንቆ ሊገላት ሞክሮ ነበረ። አንቺ ድም ብላለም እውነቱን አልናገርም። በፍጹም ተሳሰታት መሆን አለበት። እኔ እንደሱ የሚባል ሰው አላቅም ስትል ተዋሸዋለች። አረ እባክሽ፣ ተደብቆ የሚቀር መሰለሽ? ሁሉንም ነገር አውቄያለሁኝ። አሁን የት ነበርሽ? ተናገሪ። የትነት ንሳት እንደሆነ ልንገርሽ እንዲህ ሲላት፣ ከዛም ቀንታህ ነው ስትል ጉሮሮውን ጉሮሮዋ ልታ ሊያንቃት ሞከረና ከዛ ገፍትሮ እሷ ደንግጠ ወደ ኩሽና ትገባለች። ከዛም ወይዘሮ ሜላ ስትመጣ ተክዛ ስታያት ምን ሆነሽ ነው? ምንድን ነው ስትላት፣ ልጅ አንቆ ሊገለኝ ምናምን ትላለች። ምንድን ነው ምንድን ነው የተፈጠረው ስትል ራሱን ጠይቁት። ከዛም ምናሴ ሳሎን ቁጭ ብሎ ከእናቱ ጋር እሷ ስትሄድ እንዴ እናንተ ልጆች ምኑ ናችኋል? ምንድን ነው የተፈጠረው? ምን ለምን ነው የማትነግሩኝ? ስትል ከዛም አይትዬ ምንም አልተፈጠረም ትላለች ተላልሽ። ከዛ እሱም ስትጠይቀው ምናሴ ምንድን ነው ስትለው ምንም አልኩሽ እኮ እማዬ ሲላት፣ ውሽ ለምን ተዋሻለህ? ምንም አልተፈጠረም ትላለህ እንዴ ስትል እንዴ አንቺስ ምንም አልተፈጠረም ብለሽኝ አይደለ? ስለዚህ ምንድን ነው የተፈጠረው? ነገርኝ ትላለች? እማዬ ምንም አልኩሽ ነው የሆነችው ነገር ካለ እሷን ተይቃት ይላታል። ከዛም ትቶ ሲሄድ ድም ብላለን እንዴ እናንተ ልጆች ምንድን ነው ቆይ እናንተ መሀል ያለው? ምንድን ነው? ልጅ ልጆቹ ምን እየሆናቸው ነው? እናንተ ልጆች የፍቅር ነገር ጀመራችሁ እንዴ ሌላ ነገር አላችሁ? ስትል አረ በስማም እንዴ ይባሉት ምንድን ነው እንደዚህ አይነት ነገር እንዴት እንዴት ሳሰብሽ ስትል ትቆጣና ትናገራለች። ምናሴ ምናሴንም ስትጠይቀው መኝታ ክፍሉ ደራሲራ ምን ሆናችኋል ወይስ ለነገር አላችሁ ስትለው እማዬ አብደሻል እንዴ ለምንድነው እንደዚህ አይነት ነገር ከጭንቅላትሽ ውስጥ የምታስቢው ምን እየሆነሽ ነው ብሎ ይቆጣታል። አሲርና ሀናን ተገናኙ ድጋሚ አሲር ሀናን አሁን አንቺን ሳይ እየገረሸብኝ ነው እባክሻና ኑሮሽን ኑሪ እባክሽን እኔን ተይኝ ሲላት፣ አሁንማ ከዝራም ጋር ተጣላውን ለእኮ ስል እንዴት ያንቺ ደስታ ያስደስተኛል እንጂ እንዴት ያስከፋኛል ብለሽ ነው እንደዚህ የምትይኝ ብሎ አሲር እጅግ በጣም ይናደድባታል። ውድ ቤተሰቦቻችን በቀጣይ የምናየው ይሆናል። የሁለታቸው ነገር ያበቃ አይመስለኝም፣ የሚጀምሩ ይመስለኛል። ላይክ አድርጉ እስከዚያ